ከጊዜ ወደ ጊዜ እየሰፋች የአኗኗር ስርዓቷም እየተለወጠ የመጣቸው አዲስ አበባ ተወልደው ካደጉባት ነዋሪዎቿ በተጨማሪ በየዕለቱ ከተለያዩ አካባቢዎች ወደ ከተማዋ የሚተመው ብዙ ነው። ይህም የከተማዋ ነዋሪዎች በነዋሪነታቸው ማግኘት ያሉባቸውን እንደ መኖሪያ ቤት፣ ትራንስፖርትና ሌሎች አገልግሎቶች በበቂ ሁኔታ እንዳይዳረስ እያደረገ መሆኑ ተደጋግሞ ይነሳል። በቅርቡ በተካሄደው የአዲስ አበባ ምክር ቤት መደበኛ ጉባኤ በአብዛኛው ከምክር ቤት አባላት በከተማዋ ስላሉ እንደ ትራንስፖርት መኖሪያ ቤት፣ የውሃና ሌሎች አገልግሎቶች ችግር መፍትሄ የተጠየቁት የከተማዋ ከንቲባ ዳነች አቤቤ አብዛኛዎቹ የከተማዋ የአገልግሎት ጥያቄዎች በበቂ መጠን እንዳይዳረሱ መነሻው እየጨመረ የመጣው ፍልሰት ዋና ምክንያት መሆኑን ተናግረዋል። ከፍተኛ ፍልሰት አለ። አዲስ አበባ አገልግሎታችን በትክክል ለከተማው ህዝብ ተደራሽ መሆን ላይ ከፍተኛ ጫና እየፈጠረብን፣ የውሃ ብትወስዱ፣ የመብራት፣ የትራንስፖርት፣ ሌሎችም የጤና የጤና መድንም አንዱ እየጨመረ ያለበት ትምህርት ቤቶች ፈረቃ መውጣት ያልቻሉ ትምህርት ቤቶች ሁለት ሶስት ትምህርት ቤቶችን አጠገባቸው ገንብተን ዘንድሮ ከፈረቃ ወጣ ሲባል ስንመዘግብ እንደገና ተመልሶ ፈረቃ ውስጥ የሚገባበት እንደ መንግስት እንደ ሀገር መነጋገር እና እዛው በየአካባቢው ጭምር ማቆየት መያዝ የስራ እድልም በሰፊው መፈጠር መቻል ይኖርበታል። ለመሆኑ ግን እንደ አዲስ አበባ ላለ እና የሀገሪቱ ዋና ከተማ ላይ ፍልሰትን ማስቀ ረት ይቻላል ማስቀረት ባይቻል እንኳንስ መፍትሄው ምን መሆን አለበት ስንል ባለሙያ አነጋግረናል። ዶክተር ብርሃኑ ተሾመ በሙያቸው የስታቲስቲክስ መምህርና ረዳት ፕሮፌሰር ናቸው። የተለያዩ የህዝብ ግምትን ያስቀምጡ እንትኖች አሉ። ያ እንዳለ ሆኖ ግን የሚያስማማን ነገር ምንድ ነው? በአዲስ አበባ የሚኖረው ህዝብ ከጊዜ ወደ ጊዜ እየጨመረ ነው እየሄደ ያለው ከተለያዩ ከኢትዮጵያ ከተሞች ከገጠራማ አካባቢ ወደ አዲስ አበባ በአንድም በሌላ ምክንያት እየፈለሱ የሚመጡ ሰዎች ይኖራሉ። ይሄ እንግዲህ በአዲስ አበባ ውስጥ ያለው ህዝብ እንዲጨምር አድርጎታል። ከዛም ውጭ እንግዲህ የህዝብና ቤት ቆጠራም ሲደረግ ሰርቬዎችም ሲደረጉ አንድ ሰው የአዲስ አበባ ነዋሪ ተብሎ የሚታየው ምንድን ነው ስድስት ወርና ከዛ በላይ በአዲስ አበባ ውስጥ ሲኖር ነው ቆጠራው የሚያካትተው ማለት ነው። ግን አሁን በምናይበት ጊዜ ጠዋት ወደ አዲስ አበባ መጥተው እዚ ተሰርተው ተገበያይተው ማታ ደግሞ ሲመሽ ከአዲስ አበባ ወጥተው በአጎራባሽ ከተሞች የሚኖሩ ሰዎች አሉና እንግዲህ ችግሩን ስና የነዛም የሚያመጡት ችግር አለ። እንደገና ደግሞ በአንድም በሌላ መንገድ መተው አዲስ አበባ ነዋሪ የሆኑ ሰዎች የሚያሳድሩት ጫና ማለት በአንድ ከተማ ላይ ከነዋሪው በተጨማሪ የሀገር ውስጥም ፍልሰት መብዛቱ በነዋሪዎች ላይ የሚያሳድራቸው ጫናዎች አሉ የሚሉት ዶክተር ብርሃኑ እነዚህም ከትራንስፖርት እጥረት እስከ ስራ አጥነት ቁጥር መጨመር ያሉት ናቸው ይላሉ። ጫናዎቹን ከተለያዩ አንግሎች ማየት ይቻላል። ለምሳሌ በትራንስፖርቱ ላይ የሚያመጣው ጫና እንግዲህ የምንታዘበው ነው። ህዝብ ህብረተሰቡን በተለያየ መንገድ ያለውን ቅሬታና ያለውን መስተጓጎል እየገለጸ ያለበት ሁኔታ ነው ያለው። ከዛም ውጪ የቤት ክራይ ላይ ነው ለምሳሌ የአዲስ አበባ መስተዳድር ቤቶችን በተለያየ መንገድ እየገነባ ነው ያለው። እነዚህ ሲገነቡ ታሳቢ የሚያደርጉት ነዋሪውን ይመስለኛል። ግን ሌላው ደግሞ መጥቶ ሲመጣ ቤት ኪራዩንም ምኑንም እዛ ላይ ጫና ይፈጥራል። ሌላ ግን ያልታየው ምንድነው? ስራ ላይም ጫና ያመጣል። ለምሳሌ ምንድነው፣ እዚህ ያለው ወጣት እዚህ ያለው ነዋሪ መስራት የሚገባውን ስራ ከሌላ ቦታ መጥቶ ያለው ስራ ሰው ይሻማዋል። ያ እንግዲህ ምንድነው፣ የስራ እንትንንም የስራ ማጣትንም በተወሰነ መልኩ ሊያመጣ ይችላል። እና ያለው ኢምፕሊኬሽን በዚህ መንገድ ነው ታዲያ ለዚህ መፍትሄው ምንድን ነው ስንል ላነሳ ነው ጥያቄ። ዶክተር ብርሃኑ ይህንን መልሰዋል። ችግሩ በጣም የተወሳሰበ ከመሆኑ አንጻር መፍትሄው እንዲሁ በመላምት ሳይሆን ደ በጣም ሰፊ የሆነ ጥናት ተጠንቶ የሌሎች ሀገሮችንም ተሞክሮ ከግምት ውስጥ አስገብቶ ነው መፍትሄ መምጣት ያለበት። ትልቁ ነገር እንግዲህ ምንድነው የስደቱ መንስኤ ምንድነው የሚለው በደንብ መጠናት መቻል አለበት። ሰዎች ከገጠር ተነስተው ከሌሎች ከተሞች ተነስተው ወደ አዲስ አበባ ለምንድነው የሚሰደዱት? አዲስ አበባ ከተማን ለምንድነው የሚመርጡት? ለትምህርት ሰዎች ከመጡ በኋላ አዲስ አበባ ላይ ትምህርታቸውን ጨርሰው በአብዛኛው ወደ ክፍለ ሀገር ተመልሰው አይሄዱም፣ ለምንድን ነው የሚለው ነገር መጠናት መቻል አለበት። ስለዚህ ሰዎች አዲስ አበባ ላይ ሊያቆያቸው የቻለው ነገር ክፍለ ሀገር ላይ ማመቻቸት አለብን። ለምሳሌ እዛ ላይ ያለው የኮሚኒኬሽን ችግር ከሆነ የኮሚኒኬሽን ፋሲሊቲን እዛ ማመቻቸት ይኖርብናል። አዲስ አበባ ላይ ሰዎች መጥተው የሚፈልጉትን የስራ አይነትና የኑሮ አይነት እዛ ከተሞች ላይ ቢፈጠር ጫናውን በተወሰነ መልኩ ሊቀንሰው ይችላል። ፍልሰትን ማስቀረት የማይቻል ነገር በመሆኑ ያሉትን ነገሮች አቻችሎና መፍትሄ እየሰጡ መሄድ ይመከራል የሚሉት የስታቲስቲክስ ባለሙያው ከሌሎች ሀገራት የወሰዷቸውን መላዎች በመጠቀም ጥቂትም ቢሆን ለውጥ ማግኘት ይቻላል ይላሉ። አዲስ አበባ በጣም የሚያጨናንቋ ነገር ለምሳሌ ያው የአፍሪካ ዋና ከተማ ናት። ብዙ ኢንተርናሽናል መስሪያ ቤቶች አሉባት። የመንግስትም ዋና መቀመጫ ናት። በተወሰነ መልኩ የክልል መንግስታትም ዋና መቀመጫ ናት። የሁሉም መስሪያ ቤቶች ማለት በሚቻል ደረጃ ዋና መስሪያ ቤታቸውን ያስቀመጡት አዲስ አበባ ላይ ነው። እንደገና ደግሞ አዲስ አበባ ትልቁ የንግድ እንትን ያለው አዲስ አበባ ላይ ነው ያለው። ይሄ ሁሉ ለጫናው አንደኛ ኮንትሪቢሽን ነው። የሌሎችን ሀገሮች ተሞክሮ በምናይበት ጊዜ ለምሳሌ እነ ስዊድን ሌሎች ሀገሮች የወሰዱት ተሞክሮ ምንድን ነው? እንደዚህ አይነት መጨናነቅ በሚመጣበት ጊዜ የመንግስት መቀመጫ ከተማን ከዛ ካለበት አውጥቶ ሌላ ቦታ የሚቆረቁሩበት ሁኔታ አለ። ምናልባት ይሄም ተጠንቶ እንግዲህ በኢትዮጵያ ኮንቴክስት የሚያዋጣ ከሆነ ኤክስፕሎር መደረግ ያለበት ይመስለኛል። የአዲስ አበባ የህዝብ ቁጥር በየአመቱ በ3.8 በመቶ እያደገ እንደሚሄድ በዚሁ ላይ የተሰራ ጥናት ያሳያል። ከውልደት ይልቅ በተለይ ባለፉት አስርት አመታት የሀገር ውስጥ ፍልሰቱ እያሻቀበ መምጣቱ በፍጥነት እየጨመረ ለመጣው የከተማዋ ህዝብ ቁጥር መቆጣጠር ዋነኛው ምክንያት ነው ተብሏል።